ችለ ማንደፋበትን ዘጠኝ ዘጠኝን ተፍሲር ብንከስርን ማተገብሩ አለን ምንም ችግር የለብንም። ታቁኛላችሁ ፐርሶናሊ ስቲል ሙስሊም ጓደኞች አሉኝ። ምንም ከሰዎቹ ጋር ችግር የለብኝም። እንተች አስተምሮ ከተባለ ግን እንተቻለን። ምክንያቱም ለዘመናት እየተቻችሁ አንድ አይደለም በእያንዳንዱ ከተማ በየ መንገዱ ላይ እየሰበካችሁ ኢየሱስ ማለት የለባችሁ መስከትሉ ድረስ ኢየሱስ ማለት አትችሉ። በኦሮምኛ ኢየሱስ ማለት የለባችሁም። ኢሳጀቹ ቀብዱ ጀተኒት ቪዲዮ ደለጋ ጀርቱ ሰው ከዚህ በኋላ ግን እንደዛ አይነት ነገር ቶሎሬት አናደርግም። እፎይ ሊሞት ይችላል መቶ በትንሹ መቶ ሺህ እፎዮች ይወጣሉ። ነገ ተነጎዲያ ይሄን ማይሰበር ተቋም እንመሰርታለን። ሰላም እንደምንፈልግ ሪስፔክት መደራረግ ጥሩ ነው። እስካሁን ያሉት ችግሮች ካሉ አፉ ልንባባል እንችላለን። ነገር ግን አይ ቀጣይም እኛ እንሰራለን፣ እኛ እንደፈለገን እንፈነጫለን፣ እናንተ ግን ዝም በሉ፣ ማይሆን ነው ይሄ። ታላቅ ኡስታዛችሁ ምን እንደሚል ስሙት። ኢየሱስ ምን አገባው? ለምን ምን ማለት ነው? አላህ ምን አባቱ አገባው? ብለን ያውን ስድብ አለ ነው። አይደለም እንዴ አይደለም? አላህ አንተውና አባቱን ምን አገባው እያልኩ ይሄ ንቀት አይደለም እንዴ? ከዚህ በላይ ስድብ አለ እንዴ? ምን አገባውና ነው የሚገባው እንደ ሎጂክ? ምን አገባውና ነው የሚገባው እንደ ሎጂክ? በአላህና በባሪያው መሀል ኃጢያተኛው እኔ ነኝ አይደለም እንዴ? የጌታዬን ህግ ስለጣስኩኝ ለፍርድ ምቀርበው እኔ ነኝ። ባለመብቱ ደግሞ ማን ነው ትዛዙን የሰጠኝ ጌታ ነው። ትዛዜን ጥሰሃል፣ ሕግን አላከበርክም ብሎ ይከሰኛል። ኢየሱስ የትኛው ቤት ሆኖ ነው በዚህ መሀል ሚና የሚጫወተው? የሱን መብት አልጣስኩማ እሱ የደነገገውን ሕግ አላፈረስኩማ ወይስ ከነከረኝ ነገር አልተዳፈርኩም። ያማል፣ በእውነት ያማል። በዚህ መጠን እነሱ ሲናገሩን ጽድቅ ነው። ይሄ ኡስታዝ ጀግና ነው ለነሱ ምን አገባው ኢየሱስ? ይሄ ንቀት እኮ ነው። አምላኬን ስሙን ጠርተ ምን አገባው ህግ ማን ስጣለው እያልክ ስትል፣ ለእኔ ስድብ ነው ወንድሜ። ይሄ ትልቅ ንቀት ነው ለእኔ። ምላሽ አትስጡኝ ማለት ደግሞ አዋጭ አይደለም። አንድ መፍትሄ ግን ሰጣችኋለሁ። ክርስቲያን ልኬልሃለሁ። ሙስሊሞች አንድ መፍትሄ አላችሁ። ቴሌግራም ላይ ልኬልሃለሁ። እኛ ያልተጻፈ ኢየሱስ ምን አገባው የሚል መረጃ አንጣ ብንለው ኡስታዝ እምጥ ቢገባ ስምጥ አንዲት ሊያመጣ አይችልም። ይሄ ግብዳ ሀባብ ራስ ኬትም ሊያመጣ አይችልም፣ ኬትም ሊያመጣው አይችልም። ኢየሱስ ምን አገባው የሚል ቃል ኑ ቻሌንጅ አርጉኝ። አንዲት ያለ መረጃ ላወራኋት አንዲት አታመጡ? የምታነሷቸውን እንሄድባቸዋለን። አንድ መፍትሄ አላችሁ። እንደዚህ ልጅ በቃ እየተሰደብን ያለ ነው፣ ክርስቲያኖች አሉም። የሰደቡን ሀዲሳችን ነው የሰደበው በሉና፣ ቀዳችሁ ጣሉት። የራሳችሁ ኡስታዝ ነው ይሄ። ንጽጽር የሚሰራ ክርስቲያን ቀጥል

ከስራ የተሰማቸው መሰለኝ ገድፋ ሜቢ ካልተሰማ የስልካችሁን ድምፅ ጨምር አድርጋችሁ ለማዳመጥ ሞክሩ። ምን አሉኝ መማር አይሰማም አሁንም ነው እያሉ ነበር።

ሰሂህ አል ቡኻሪ ይባላል። ይህ መጽሐፍ በጣም ብዙ ሀዲሶች አሉት። አብዛኛዎቹን ሀዲስ ከነብዩ ዐለይሂ ወሰለም የተዘገቡ ናቸው ይላል። ከሰሃቦቹ የመጡት እዚህ መጽሐፍ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም ለመቀበል ተጽፎ ኦራይት ምን አለ እዚህ ሀዲስ ውስጥ እጅግ ላይምሮ የሚሰቀጥጡ ቆሻሻ ሀዲሶችን እዘዋል አለ። እንግዲህ ይሄ ወንድማቸው ሙስሊም ነው፣ ክርስቲያኖች ወደው አይደለም። ነቢያችንን እንዲያደረገ እንዲያደረገ የሚሉት መጽሐፋችን ውስጥ አለ፣ ላይምሮ የሚሰቀጥጡ ቆሻሻ ቆሻሻ ተግባራቶች አሉ አለ። እኔ ላይ ይገደል ብለው አሁን ሰሞኑን የጮሁት በምን ምክንያት ነው? ሙሐመድን ታፍሩበታላችሁ ለሰዎች አሪያ ምሳሌ ማይሆን አስተምሮቶች አሉት ብዬ ስለተናገርኩ ነው አደለም? ይሄ ኡስታዛችሁ እኮ አስቀድሞ ብሎታል። ከአመታት በፊት ከአመት በፊት የዛሬ አመት ምናምን አካባቢ ይመስለኛል ብሎታል። እኔ ይህንን ተተናገርኩ የዛሬ ሶስት ወር አካባቢ ይመስለኛል ሁለት ወር እንደዚህ አካባቢ። ይሄ ወንድማችሁ ከአመት በፊት ዘግናኝ ሰቅጣጭ፣ ላይምሮ የሚታክቱ ሚቀፉ አስተምሮቶች ሀዲሳችን ላይ አለ እሱን እያነበቡ ነው ሰው ቀደን እንጣለው ያለው የራሳችሁ ኡስታዝ ነው። አንድ የጨርስና ከዛ እኔን ተሳደበ ያሉበትን እንሄድበታለን። ሌሊት ውስጥ ሴቶቹ ላይ አዋ ይዞሩ ነበር ማለት ለግንኙነት ማለት ነው ወለሙ የሁመይዲ በዛን ጊዜ ዘጠኝ ሚስቶች ነበሩት ይላል። እና ይህንን ሀዲስ የዘገበው አንስ ያስተላለፈው አንስ ቢን ማሊክ ነው ይላል። ቡኻሪ ዘግቦታል። ሳሂህ ነው ሀዲሱ አምስት ሺ ሁለት መቶ አስራ አምስት ቁጥር ላይ ታገኙታላችሁ። እና በሌላ ዘገባ አስራ አንድ ናቸው። በአስራ አንዱንም ይገናኛቸው ነበረ በአንድ ሰዓት ውስጥ እና የሰላሳ ሶስት ሰው

ምን ይሰራ ነበረ እሳቸው ዘጠኝ ሚስታቸውን ሲገናኙ ቴሌግራም ልክ ላለው ይህን ልጅ እንደውም ሙስሊሞች ሲሰድቡት ደግሞ ሌላ ሙስሊም ደግሞ ይህን ሙስሊሙን ሲሰድቡት ማለት ነው። ምን አጠፋ እሱ? ልክ ነው ብሎ የሰራበት ደግሞ አለ። ልክ ላለው ቴሌግራም ኦኬ

ቁርአን ላይ ያለው ካረ ነ ያልካረ ደግሞ ነው። እያንዳንዳችን ነው እኛ ስናወጣው ይጮህብናል፣ ግን አይቀበሉትም። አይምሯችን አይቀበለውም አለ ያኛው ኡስታዝ። ከዛ እዚህ ኡስታዝ ላይ ሲጮህበት ጊዜ ይሄን እኛው መጣና ትክክል እኮ ነው ያለው። ሁሉንም አይደለም አልቀበልም ያለው አንዳንዱ ማንቀበለው በቃ አለ። ደብቀን ነው ሁላችንም፣ ጓይድ እኛ ያኔ የተደበቀውን አወጣን። በቃ ይሄ ነው የተፈጸመው። አንደኛ ሆነ፣ አላህ ከአርሽ በላይ ነው ሲባል የማይቀበሉ ወንድም እህቶቼ፣ የማይቀበሉት ሀዲስ አለ። አላህ ማታ ላይ የመጨረሻው ሌሊት ላይ ወደ አንደኛው ሰማይ ይወርዳል ምትለዋል ሀዲስ አትቀበሉም እናንተ አይደለ አላህ ከአርሽ በላይ ነው ሲባል አይ አይደለም የምትሉ ሰዎችን ነው ብለው ይችን ሀዲስ አትቀበሉም ለሊት ላይ አላህ ወደ አንደኛው ሰማይ ይወርዳል ምትለዋል ሀዲስ አበደን አትቀበሉም። እና ይህ ልጅ ላይ ነው እንዴት ትዘምታላችሁ እናንተ የማትቀበሉት እኮ ሀዲስ አለ እኔ ደግሞ የማልቀበለው ሀዲስ አለዋል ድጋሚ አላህ ቢፈጥረኝ የማልቀበለው ሀዲስ አለ። ይሄ ክርስቲያን አይደለም ይሄ ልጅ እስኪ እዚህ ላይ የግድያ አዋጅ አውጅ! ወንድ የሆነ ሙስሊም እዚህ ልጅ ላይ የግድያ አዋጅ አውጅ! ድጋሚ ብትፈጥሩኝ የማልቀበለው ሀዲስ አለ። ሙሐመድ ያደረገው ሙሐመድ የተናገረው አለይ። ማነው ወንድ የሆነ ጀግና ሙስሊም ይህንን የራሱን ወንድም ሄዶ የሚያስይዝ ሄዶ የሚያስፈራራ ሄዶ የሞት አዋጅ የሚያውጅበት ማን ነው? ሐዲስ አንድ አለች

ሰው የሚያነብ አይመስላችሁም ነበር። ያ ሰው የሚያነብ አይመስላችሁም። እነዚህ ሁሉ ሀዲሳቶች ወጡ። እንዲያውም ይሄን ራሳቸው የማይቀበሉት ነው። ለክርስቲያኖች ክርስቲያኖችን በተመለከተ ሀዲሳትና ቁርአን ላይ ያለውን ነገር ደግሞ ብናወጣ ምን ያህል ነገሮች እንደሚፈጠሩ እናውቃለን። እነዛ ነገሮች ወጡ። እነዛ ነገሮች ተነገሩ። ወንድ ናችሁ። እነዚህ ወንድሞች ላይ ወንድሞቻችሁ ላይ ሂዱና የሞት አዋጅ አውጁባቸው። እሺ በጣም እናመሰግናለን። እነዚህ ሁላችንም አፍረንበት እንጂ የማንቀበለው አለ። ሁላችንም ደብቀ ነው እንጂ የነቢያችን ድርጊትን የምንሸማቀቅበት አለ። እኛ ከመናገራችን ከአመት በፊት የተነገረ እኛ አይደለም ያለ የራሳችሁ ውስታዞች በጣም ውስታዝ መዋዝ በጣም የሚገርመኝ ምንድን ነው እሱ ያንን አብሶ በአንድ ጥባት ነው አስራ አንድ ሴቶችን ነብዩ ወሲ የሚያደርገው የሚለውን ወይም ዘጠኙን የሚለውን አቡ ሁሬራ ነው ይሄንን የዘገበው። ከኛ በላይ አብራርቶታል ባይዘይሙዋዝ አቡ ሁሬራ ቆይ፣ ለሊቱ ምን ይሰራ ነበረ? ነብዩ ወሲብ ሲያደርግ እሱ የሚቆጥረው ብሎ ራሱ ተናግሮታል። ኡስታዝ ሙዋዝ አቡ ሁሬራ የነብዩን ድርጊት ምን እየቆጠረ ነበር? ተመልካች ነበረ ብሎ በስላቅ ነው እንትን ያለው። እኛ ግን በአንድ ጥባ ነቢዩ እንዲያደርጓል ል ብለን ስናነብ ይገደል፣ እፎይ ቀጥፏል፣ ተሳድቧል። እውነት ነው። እስቲ ኑ ግቡን የፊት አንዲት ያለመረጃ አንዲት በአንድ ዓመት ከሶስት ወር ቆይታ ውስጥ አንዲት ያለመረጃ ያወራኋትን አንጡ። ያለመረጃ ያወራኋትን አንጡ በቃ የሚያዋርድ የሚያሸማቀቅ አስተምሮ ብለሃል ከሆነ እኔ ከማለቴ በፊት ኡስታዞቻችሁ ብለውታል።